እኔ የባለቤት የሁለተኛ ሚስት ነኝ። ከመጀመሪያዋ የወለዳቸው ልጆች በመካከላቸው የሆነ ችግር ከተከሰተ በአንቺ ምክንያት ነው እያሉ ሰላም አሳጡኝ። በዚህ ምክንያት እንዲፈታኝ ልጠይቀው ወይስ ምን ላድርግ? ምን ይመክሩኛል? የሚል ጥያቄ ነው። እነሱ እንዳሉት በትክክል በእነሱ መሀል ጸብ እንዲፈጠር ሰበብ ሆነች ከሆነ እንዲህ አይነቱ ድርጊት መታቀብ ለአንቺ ሰላምን እንደምትመኘው ለእነሱም ሰላም መመኘት ይጠበቅብሻል። አማ አንቺ ምንም ያጠፋሽው ጥፋት ከሌለ እነሱ ጉዳይ በእነሱ መሀል ጣልቃ ሳትገቢ የግልሽን ኑሮ ከሆነ የምትኖሪው እነሱ በአንቺ ሰበብ ነው ብለው በተደጋጋሚ ቢናገሩም፣ አላህ ዘንድ አንቺን የሚያስወቅስ ነገር የለም። እነሱ ራሳቸው ትዳሩን ሳይፈልጉት ቀርተው የተለያዩ ችግሮች ሲገጥሟቸው ችግራቸውን ከሁለተኛ ትዳር ጋ ሊያያይዙ ይችላል። አላህ ተባረከ ወተዓላ ወላ ተዚሩ ዋዚረቱን ዊዝረ ኡኽራ ብላ አንዱ ያጠፋው ጥፋት ሌላው ላይ በጭራሽ አይጫን። ከዚህ አንቺ ምንም ያጠፋሽው ጥፋት ከሌለ፣ ባለቤትሽ የቀድሞ ቤተሰቦቹን እንዲጠላ ካላደረግሽ፣ ያላደረጉትን አድርገዋል ብለሽ ካልነገርሽ፣ ከነሱ ያለሽ ግንኙነት ጥሩ ከሆነ የእነሱ ማውራት ምንም ሊበግርሽ አይገባም። እንደ አይነቱ ነገር ከሰፋና ውስጥን የሚረብሽ ከሆነ እነሱን በግልጽ መምከር ከአባታቸው ጋር በማያጋጫቸው መልኩ እንደዚህ አይነት ነገር እንዳለና ውስጥሽን የረበሸሽ እንደሆነ በመንገር ምናልባት እሱ ወደ ሁለተኛ ትዳር ከመግባቱ በፊት ያደርግላቸው የነበሩ አንዳንድ ነገሮችን አጉድሎ የችግሩ መነሻ እሱ ሊሆን ይችላል። በአንቺ በኩ እንዲህ አይነት ጥቆማ ከደረሰው ማስተካከል የሚችላቸው ነገሮች ሊኖሩ ይችላል። በኢፍሳድ መልኩ በማጣላት መልኩ ሳይሆን እንዲህ አይነት ችግር እያየሁኝ ነው፣ አንተ ማስተካከል የሚችለው ነገር ካለ አስተካክል ብሎ ማሳወቁም መፍትሄ ላይ ሆነ ስለ እነዚህ ነገሮችን አድርጎ ማስተካከል ችግሩን መቀነስ እየተቻለ ለፍቺ መቸኮሉ ተገቢ አይደል። ፍቺ በዲናችን የተጠላን በቂ ምክንያት ከሌለ መፍታት ፍቱኝ ማለት ተገቢ አይደለም። ለሁሉም ባለትዳሮች መግባባትን መቻቻልና መረዳዳትን አላህ ተባረከ ወተዓላ ያደላ።